በነገራችን ላይ ወይዘሮ ፋና የመርሻ ዘለቀ ቅድም እንደተገለጸው ከአርቲስት አያሌው መስፍን ጋር ድሮ በኪነ ጥበብ ዓለም ላይ የነበሩ ናቸው። ከዛ በኋላ በስደት ጅቡቲን፣ ፈረንሳይ ቤት፣ ብዙ ቦታዎች ላይ ይለዋልና አሁን እንግዲህ መቄዶንያ ለሚያስገነባው ህንፃ በአጠቃላይ ለመቄዶንያ እስኪ ኔ የሚያለኝ ልስጥ ነው የሚሉት እና ቀጥዬ ጉዳይ ስገልጽ በታላቅ ደስታ ነው ሱሉልታ የሚገኘውን ስምንት ሚሊዮን የሚገመት ቤታቸውን ለመቄዶንያ ይሁን ብለው እሰጥቷል እውነት እሸጥ መቼም አይሰጥቻለሁ። አዎ ሰጥቷል፣ እውነት ነው። አይሰማም አይሰማም ነው ግን ሰው ሁሉ መቶ ቢያ ይጥሩ ነው። በተለይ እሱ ራሱ በሽተኛ ነው እየተሰቃየ፣ ግን ያም ራሱ በጣም ደከመ ነው እያመመው። እንደዛም ሆኖ ደከመኝ አይሄድም። አሁን ባለቤቱ ቀንም ለሊትም ጥሮታለች። እኔ ብዙ ጊዜ እቆያለሁ እነሱ ጋር። እኔ በሳምንት ሁለት ይመጣለሁ ሁሉንም ዙሪያ አለው እና በጣም ነው የሚያሳዝን ሰው መቶ ቢያይ ጥሩ ነበር። መቶ ከማየት ሰው ምንጂ ምናምን ሳይል መቶ እየዞረ ማየት አለበት። በደንብ እነሱ ባ እና ሚስቶቹ በጣም ይደክማሉ። እሷ ቀን ስትሮጥ ውላለች፣ ማታ ራሱ ትታመሻለች አለች አሉ። እየጠየኩ ነው እዛ። በሽተኞች ብዙ አሉ እነሱ ጋር ስታገላበት ስትዞር፣ እኔ ሙሉ ቀን አያታለሁ እሷን። ዞር አለው እንደዚህ ከነሱ ጋር ነው እየዞርኩ ነው የማየው እሱም እንደዚህ እግሩን እያመማ ከነሱ ጋር አይለይም። በጣም እንጃ የመቄዶንያ ለብቻ ነው። ብዙ ቦታ አይቻለሁ እየዞርኩ፣ የመቄዶንያ ግን ለብቻ ነው የተለየነው። እግዚአብሔር ይርዳቸው እንግዲህ ያው በጎደለ እግዚአብሔር ይምላላቸው። እሱ ደግሞ በጣም ያዛዝናል። በጣም እየመጣኩ ይጠይቀናል። እኔ አሁን ለምሳሌ ባለፈው መጥቼ እንዴት ነው እንደዚህ ምናምን ብዬ ስለው እነኚህ ደካማዎች በየቤቱ ያስቀመጣቸው ሆኖ ብዬ ሄደ ነው የሚጠይቀው ይጠይቃል። ሚስትየው ምንድነው የሚያስፈልጋችሁ ለዓመት በዓል ምናምን ትላለች። ባለቤቱ እና እንግዲህ ልንጃን ያለኝን ሰጠው። በሚቀጥለው ደግሞ እግዚአብሔር ካለ እኔ ወደ ሙልኩስ ስናሄዳለው ሙልኩ እሺ ወደ እስራኤል መቀመጥ ፈልጋለሁ። የቤት ንብረቴን ወርቆ እንጂ በሙሉ ለእነሱ ነው። ወይዘሮ ፋና አሁን ይሄ ስምንት ሚሊዮን ብር የሚያወጣ ቤት ትሆን ለመቄዶንያ ይሁን ብለው ሲሰጡ እርሶ የት ይኖራሉ? እኔ ነገር ያለው እዛው እየኖርሽ ጥጦሪ በታለሽ ብሎ ኔ ጊዜ ይኖረኛል። እግዚአብሔር እስካለ ጊዜ እኔ ከመለኮስ በኋላ ከተማ ውስጥ መኖር አልፈልግም፣ ወደ እስራኤል እጪ መኖር ወር ፈልጋለሁ። ያንን እሱ ሸጦ ቤቱን ያሞላላበታል፣ ተፈለገ ማድረግ ይችላል። ይሄ ቃሌ ነው፣ ቃሌ እንዲጸድቅ ነው አንተ ጋር መጥቼ እንትን ያልኩት ምንድን ነው የገንዘብ፣ አይደለም እኛ ነገ ጥለነው እንሄዳለን። እርስዎ እንዲህ አይነት ውሳኔ ላይ እንዲደርሱ ያደረገውት፣ እርግጠኛ ነኝ ብዙ ጊዜ መቄዶንያን የሚጎበኙ ከሆነ ልቦት ይመካል። በሳምንት ሁለቴ እሄዳለሁ። እኔም በአግሜ ሁለት ሰው አስገብቻለሁ። እዛ ከመንገድ ላይ ወድቁ አንዱ በለው አውሬ ሁሉ መልሶ ታዳ እና እንደዚህ ሲያለቅስ መቄዶንያ መሄድ ትፈልጋለህ ወይ? ስለ አረውዘይን ከዚህ ውስጥ አውጪኝ አለ። እርግጠኛ ነው ያልኩት ሁ እና መጥቼ ባለቤት እየዋን ጠየኩኝ። ችግር የለም፣ እነሱ እኮ በየቀን ብዙ ነው የሚቀበሉት። ይሄ የድሮ ቁጥር ነው የሚወራው፣ ውሸጠ የድሮ ቁጥር ነው ይሄ። አይደለም በየቀኑ ኑ ይምጡ ነው የሚለው። እሱም እሷም ማስገባት ነው። በየቀዳዳው ሰው ነው ያለው፣ በየእንደዚህ ጉራንጉሩ። እንደገና አራት ቁጥር የሚባልም አለ ከጀርባ እሱን፣ ይህንን ግቢውን የሚያል ይያሉ አለው እዛ ውስጥ ነው ውስጡ ነው እየገባው ማየውኔ። ከዛ ሰውየውን ወሰድኩኝ ተቀበለችኝ። አሁን እያየሁት ነው። ሰው እንዲወድቅ በዱላ ነው የሚያዳቀጡት። እኔ ነኝ ያመጣሁት በታክሲ አስገባችው። አሁን ሳይም እንደዚህ እየሮጠ ይሄዳል። እንደዚህ ሲሄድ እኔ ጠራልኝ እስቲ ያን ሰውዬ ስለው፣ ሌላ ሰው የጠራልኝ መሰለኝ። ሰውዬው በዛን ጊዜ በጣም ደክሞ ነበረ። ምግብም የለም የሚበላውም የለም። መንገድ ላይ እዛ ሱሉልታ ነው። ድሮ ቀለም ቀቢ ነበርኩ አለ። እንደገና ያረር ሰው ነኝ አለ እዚህ ሰው ስለሌላ ነው። እሺ ያልኩና ሰርኩት በቃ አንድ ሴትዮም በቀደም ተሰባብራ ቤት ውስጥ አንድ ወር ተኝታ ሰውነቷ አብጦ፣ አንድ ቄስ ናቸው እኔ ዛ ላስቀድስ ስል እንደዚህ እያሉ ይላሉ። የእሷ ነፍሳባት፣ የሴትዮዋ በኋላ እኔ ያላየውም ግን ስል እንዲህ እግሮትንትን አብጧል። በኋላ ለእነሱ ደወልኩና እሷንም አነሱልኝ። እኔን ያልኳቸው አሁን ተኝታለች። አሁን እንኳን ዛሬ ጠይቄ ያትመጣ አሁን ደህና ነች። እያሳከሟት ነው እያከሟት እና እንደዚህ እያደረጉ እንዴት ለነሱ ለእነሱ ምንም መቀልቀል አያስፈልግም። ያለው ማስታደ እንግዲህ ይሄ በጣም ልብ የሚነካ ነገር ነው። እንግዲህ ወይዘሮ ፋናዬ መርሻ ስምንት ሚሊዮን ብር የሚገመት ቤታቸውን ለመቅዶኒያ አውርሻ አለሁ እያሉ ነው። እሳቸው በቅርቡ መንኩስና ውስጥ ወደ መንኩስና እየሄድኩ ነው። ስለዚህ ኑሮዬ ካበቃ በኋላ እንዲሆን የምፈልገው እስራኤል ሀገር ነው ብለዋል። መቅዶኒያን በሳምንት አልጎበኘሁም ካልኩ ሁለት ቀን ሄዳለሁ ብለዋል። መቅዶኒያን ብዙ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

እዚህ ነገር ውስጥ የገቡ እዚህ ውሳኔ ላይ እኮ የደረሱት መቅዶኒያን ስላዩት በማየት ብቻ ቢሰሙ እኮ እርግጠኛ ነኝ ቤታቸውን አይሰጡ ማየትና መስማት ይለ አታስብም ደግሞ ውጭ የሆነ ዝም ብለ እየበላ እየጠጣ ያብርህ ነው የምታየው ግን ማሰብ ያስፈልግ መሄድ በቃ ከመሄድ ነው ነገሩ የሚሆነው የሚስተካከለው ከመጎብኘት ነው ግን እነሱ ባና ሚስቶቹ በጣም ነው የሚያሳዝኑት እሷም ስትንዲ ስትሮጥ ነው የምትውለው ማታ ምሽት እራሱ ባለጋ አትገባም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 እሽተኞቹ፣ የሚሉትን ስለሱ ብሰማ በስማ በጣም ያስለቅሰዋል። እነሱ ሲጠይቃቸው እንዲህን ይመቻቸዋል።